ከቅርብ ዓመታት ወዲህ ተቋማት ሰራተኞቻቸው በስራቸው ላይ ትኩረት እንዲያደርጉና ውጤታማ እንዲሆኑ ለማድረግ የህፃናት ማቆያ በመገንባት ህፃናት ከወላጆቻቸው ጋር በቅርበት በቀን ውሏቸው እንዲገናኙ ማድረግ መጀመራቸው ይታወሳል። ይህ መሆኑ የሴት ሰራተኞችን ጥያቄ የመለሰና ያለባቸውን ጫና በማቅለል በተሰማሩበት የስራ መስክ የበለጠ ምርታማ እንዲሆኑ ትልቅ አስተዋጽኦ እያደረገ ነው። የአዲስ አበባ መንገዶች ባለስልጣን የከፈተው የህፃናት ማቆያ ምን ያህል ለሴት ሰራተኞቹ እፎይታን ሰጠ? ምልከታ አድርገናል። ያነጋገርናቸው የተቋሙ ሴት ሰራተኞች ከዚህ በፊት የህፃናት ተንከባካቢዎች ዘለግ ላሉ ቀናት ባለመቆየታቸው በተደጋጋሚ ጊዜ ከስራ ይቀሩ እንደነበረና ከወር ደመወዛቸው ከፍተኛ የሚሆነውን ለህጻናት ማቆያ ይከፍሉ እንደነበረ ያስታውሳሉ። በጣም በሞግዚት ችግር ስለነበረ በተደጋጋሚ ቶሎ ቶሎ ነው የሚለቁት ሞግዚቶቹ። የባህሪም ችግር አለ። ልጆች ደግሞ የያዙትን ነገር ለምደው ነው የሚያድጉትና እንደዚህ ነበር በቃ እናቴ ጋ ነበር። ልጄንም አስቀምጠው እናቴ ጋ እያስቀመጥኩ እየሄድኩ ልጄን እየወሰድኩ ወደ ቤት እየሄድኩ ምናምን ነበር እና አሁን እሱ ነገር ተቀንሷል። ልጄ ከእኔ ጋር አብራ ትውላለች። ሞጊዜ እንኳን ቤት ውስጥ ባይኖረኝ በገባሁበት ሰዓት የሚደረገውን ነገር ራሴ እያደረግኩ ልጄንም በአጠገቤ ሆነ ሁሌ አጠገቤ ናት። ያው ስራ ቦታም ቤትም ሲሆን በዙሪያዬ ስለምትሆን ከእንደዚህ አይነቱ ሀሳብ ተገላግሎኛል። ለእኔ እንደ አጋጣሚ ሆኖ የሁለት ልጆች እናት ነኝ። ሁለቱም በዴ ኬር ያደጉ ናቸው። የመጀመሪያውም ይሄም በአመት ከሁለት ወር ነው ሲገባው ይህ ከተከፈተልኝ ጀምሮ ምንድን ነው ጥቅም ያገኙት? አንደኛ ኢኮኖሚ እዛ የሚከፈል ሂሳብ አለ። የትራንስፖርት አለውጥቸው የሚሄደው በዛ ላይ እነሱን አድርሼ ነው ተመልሼ እንደገና ዚህ የምመጣው እና ከጊዜ አንጻር በጣም ከኢኮኖሚም አንጻር በጣም ደግፎኛል። በተቋሙ የህፃናት ማቆያ መከፈቱ ልጆቻቸውን በቅርበት እንዲከታተሉ፣ ስራቸውን ተረጋግተው እንዲሰሩና በገንዘብ ተጠቃሚ መሆን ችለዋል። ሰላም ይሰማሻል። በቃ ልጅሽ በአካባቢሽ መሆኗ። ቤት ውስጥ በሞግዚት ጥለሽ ስትመጪ ሞግዚቶች የተለያየ አይነት ባህሪ ይኖራል። ያንን ባህሪ መያዝ አለ። ብዙ ጉዳቶች ያሉት ብቻ ውስጥ ሲሆን ልጅና እዚህ ግን አንደኛ እዚህ ያሉት ሞግዚቶች ስልጠና የወሰዱ ናቸው። ከእኛም የተሻለ ልጆቹን በደንብ መያዝም አለ። ከእንደገና ደግሞ ቅርብም ስለሆንን እኛ በምናስፈልግበት ጊዜ ልጆቻችን እየመጣን የምናይበት ሁኔታ ነው ያለውና በጣም ትልቅ ጥቅም ነው ያለው። የስራ ፈጻጸማችንም ላይ በጣም የተሻለ ይሆናል። አይምሮሽን ሰላም አግኝቶ ወተሽ ብትመጪም በሰላም ልጆችሽን እዚሁ ታገኛቸዋለሽ። የጡት ማጥቢያ ሰዓት አለሽ፣ የማያ ሰዓት አለሽ። ልጆችሽን በአካባቢ በአጠገቦች ነው እንትን የምትይውና እኔ በጣም በቃ በጣም ከሚቸገሩ ሰዎች አንዷ ነበርኩኝ። እኔ አጋጣሚ ሆኖ ማለት ነው። ስለዚህ ይሄ ድል በመፈጠሩ እኔ በጣም ደስተኛ ነኝ። በጣም እጅግ በጣም ተጠቃሚ ነኝ። የአዲስ አበባ መንገዶች ባለስልጣን የሴቶችና ወጣቶች ጉዳይ ቡድን መሪ ጸደኔ አበበ ሴት ሰራተኞች ልጆቻቸውን ለማሳደግ ስራ እስከ መልቀቅ እንደሚደርሱ አስታውሰው፣ አሁን ላይ ማቆያ መቋቋሙ ይገጥማቸው የነበረውን ችግር ማቅለሉን አንስተዋል። እናቶች በተለያዩ ወልደው ከመጡ በኋላ በጣም ብዙ ይቸገራሉ የስራ ቦታቸው ና፣ የመኖሪያ ቤት ሩቅ ለሩቅ ነውና የወሊድ ፍቃድ ከጨረሱ በኋላ ተተው ነው የሚመጡትና ብዙዎቹ ስራ ያቋርጣሉ፣ ልጆቻቸውን የሚያሳድግላቸው የሚይዝላቸው ሰው ሲያጡ። አንዳንዶቹ ደግሞ እንግዲህ ከአቅማቸው በላይ ያገኙበት ዴይ ኬር ላይ እንግዲህ ገንዘብ ከፍለ ያቆዩ ነበርና ቤትም ደግሞ ሰራተኛ አግኝተው ያስቀመጡ ደግሞ ልባቸው አያርፍም። ወይ ታመሙ ተብሎ ይጠራሉ፣ ወይ ለማጥባት ደግሞ መሄድ ይኖርባቸዋል እና በጣም አስቸጋሪ ሁኔታ ውስጥ ነበሩ ያሉትና የሰራተኞችን ፍላጎት መሰረት ተደርጎ የዴኬሩ ተቋቁሟል። የህጻናት ማቆያው ህጻናቱ በቅርበት የእናቶቻቸውን እንክብካቤ እንዲያገኙ የሚያስችል ደህንነታቸውንና ጤንነታቸው ተጠብቆ እንዲያድጉ ምቹ ሁኔታ የሚፈጥር መሆኑን የቡድን መሪዋ ገልጸዋል። ዴኬራችን ላይ የምናስጠቅመው ወደ ሀያ ሶስት ህጻናት ነው የምናስጠቅመው። ስንጀምር የነበረውና አሁን ያለው የወላጆች ስሜት የተለየ ነው። አንደኛ ጡት በቀን ሶስቴ እንዲያጠቡ እንፈቅዳለን። ቤታቸው ትተው ሲመጡ ልጆቻቸው በበቂ ሁኔታ ወተት ያገኙ፣ ቢታመሙ እንኳን ክሊኒክም ስላለን አሳክመው ይመለሳሉ እና ትልቅ እፎይታ ነው ያገኙት እና ስራቸውም ላይ ተረጋግተው ቁጭ ብለው እንዲሰሩ ያደርጋል። አይሰጉም እና ከዛ አንጻር ትልቅ እርካታ ነው ያገኙት እና ውጭ ራሱ አንድ ዴኬል በጣም እንግዲህ ትንሹ እንደ በጣም ተከፈለ ቢባል እንግዲህ እንዳቀብ ነው በእርግጥ ግን ትንሹ ሁለት ሺ ብር ሶስት ሺ ብር ነው ሲነግሩ የሚነግሩን። እና ትልቅ ረፍት ነው ከዚህ አንጻር ራሱ ከኢኮኖሚ አንጻር ራሱ አሁን ካለ ኑሮ ውድነት ጋር አንጻር ትልቅ ረፍት ነው። በየተቋማት የህፃናት ማቆያዎች መከፈታቸው ህፃናት ጤናቸውንና ደህንነታቸው ተጠብቆ እንዲያድጉ ትልቅ አስተዋጽኦ የሚያበረክትና እንደ ሀገር ብቁ ዜጋ ለማፍራት መንደርደሪያ መሆኑ ተመላክቷል።